ሊሴና ቴምርን ምን አዛመዳቸው? ቡራት፣ ሰከን እና ኒውሮድ ናቸው ምንድን ናቸው ላላችሁን ከሊሴ ገብረ ማርያም ትምህርት ቤት ጀርባ የሚገኙ ሳይቶቻችን ናቸው። ተከተሉኝ ላሳያችሁ። የሊሴ ሰከን ፕሮጀክት ግንባታ ሶስተኛ ወለል ስላብ አልቆ የአራተኛ ወለል ስራውን በሰማንያ ፐርሰንት ያጠናቀቀ ስራችን ሲሆን ቡራት ሳይታችን ደግሞ የሁለተኛ ወለል ስራውን አጠናቋል። በአዲስ አበባ የሪል ስቴት ገበያ ለውጥ ለማምጣት ያለሙት እና ዘመናዊ ኑሮን ከዘላቂ ስቴት ጋር ያጣመሩት የሊሴ ሰከንና ቡራት ሳይታችን ግንባታ በፒያሳ እምብርት ላይ በከፍተኛ ፍጥነት ቀጥሏል። ባልተቆጠበ ትጋት እየተገነቡ በሚገኙ ሳይቶቻችን በተያዘላቸው የጊዜ ቀጠሮ ለማጠናቀቅ በምናደርገው ጥረት ለሰከንድ ተዘናክተን አናቅም። አነስተኛ የቤተሰብ ቁጥር ያላቸው ደንበኞችን ታሳቢ በማድረግ በባለ ሁለት መኝታ ቅርጽ የሚገነቡ አፓርትመንቶችን አዲስ መልክ ይዛ በተገለጠችው ፒያሳ ላይ ተሰይመዋል። ከ19 በላይ ፎቆች ውስጥ የሚገነቡት አፓርትመንቶች ለዘመናዊ ኑሮ የሚያስፈልጉ አገልግሎቶችን ጥንቅቅ አድርገው ያሟሉ ናቸው። ዘመን የሚሻገር ጥሪት በሊሴ